ሰላም ጤና ይስጥልን ውድ የአሜን ኢትዮጵያ ተከታታዮቻችን እንዴት እንዴት ናችሁ ደህና ናችሁ ወይ እኔ ከሁሉ ሰላምን ሁሉ መልካም ነው ብያለው? በያላችሁበት ሰላማችሁ ይብዛልኝ ውድ ቤተሰብ ዛሬ ደግሞ ያው እንግዲህ የራሴን ርዕሶች ይዤ መጥቻለሁ እሱ ምንድን ነው ስንሞት እንደምንረሳ የዛሬን እንጂ የነገን እንደማናቅ ያው ብዙ ሰዎች ታውቃላችሁ መቶ ፐርሰንት ነኝ ግን ባለፈው በተከሰተው ነገር ሶሻል ሚዲያ ላይ መቼም ሰምታችሁታል። በጣም በየሶሻል ሚዲያው በቃ ብዙ ነገር ተወራ ተነፈሰ ነፈሰ ነፈሰ። አሁን ግን ገና ኢቨን አንድ ወር እንኳን አሉናቶ ብቼ ልጅ ካረፈች ማለት ነው። ግን አሁን በዚህ ሰዓት ለጊዜው በጣም ብዙ ነገር ተወራ፣ ብዙ አወራን፣ ብዙ በቃ ወደዛ ወደዛ ወደዛ ግን ይሄ ሐዘን የቀረው ለቤተሰቦቿ ብቻና ብቻ ነው የቀረው፣ ለማንም አልቀርም። ለሌሎቹ ግን ቪዩ መሰብሰብ ሊሆን ይችላል። ቪዩ ተሰብስቦባታል፣ ይገባኛል። ግን አንዳንድ ጊዜ ስንሙት ስንሞት እኛ ስንሞት እንደምንረሳ ብዙ ሰው አያውቅም ይመስለኛል። እኔ ማለት የዚች ምድር ላይ ዛሬን እንጂ የነገን እንደማናቅ ሁላችንም ግንዛቤ ውስጥ ብናስገባ ለእኔ ደስ ይለኛል። ብዙ ጊዜ ግንዛቤ ውስጥ አናስገባም። ዛሬን እንሞታለን፣ ዛሬን እንደዚህ እንሆናለን፣ ዛሬ እንደዚህ ይሆናል፣ በዚህ ይወጣል፣ በዚህ ይገባል የሚለው ነገር እኛ ጋ ትንሽ የለም። ዛሬን እንብላ፣ ዛሬን እንኖር ነው እንጂ ነገ እንደምንሞት ነገን እንደምንጎዳ አማያቅ ብዙ ማህበረሰብ አለ። ለምን ዛሬ አሁን እቺ ልጅ እኔ በጣም ትንሽዬ ናት፣ እድሜዋም ልጅ ናት። የዚህን ያህል ብዙ እድሜ ኖራለች የሚባል እድሜ ላይ አይደለም ያለችው ግን ይሄ ነገር ሲገጥማት፣ እንደዚህ አይነት ችግሮች ሲመጡ ምን ምን እንጃ ብቻ አለቅም። እኔ በቃ አጣ የሚያደርጉን ብዙ ነገሮች አሉ። እኔ አለቅም ብቻ ግን ዛሬን እንደምንኖር ብቻ ነው እራሳችንን በድንብ አድርገን አሳምነን የምንኖረው። እንደዛ ቢሆን ሞር ጥሩ ነው። ለምን በቃ ዛሬን እንኖራለን፣ የነገን ደግሞ ፈጣሪ ያውቃል ብለን መኖር ብንችል ሞር ሁሉም ነገር የተስተካከለና ያማረ ይሆናል ብዬ አስባለሁ። ብዙውን ጊዜ እኛ ግን አርቀን እዛ ማዶ ያለውን እናስብና የዛሬን ህይወታችንን የሆነ ነገር በሚመጣበት ሰዓት፣ የሆነ ነገር በሚከሹበት ሰዓት የራሳችን የሆነ ሌላ ችግሮችን በአእምሯችን ውስጥ እንፈጥራለን። ግን ዛሬን በቃ ዛሬን እንደምንኖር ነገ ምን እንደምንሆን እንደማናቅ ሆነን ብንኖር ብዙ አንጎዳም፣ ከኔም ጨምሮ ማለት ነው። እኔም አንዳንድ ጊዜ ቁጭ ብዬ በቃ ነገ እንዴት ነው ዛሬ እሺ እንደዚህ ሆነ ነገ እንዴት ነው ተብሎ ይታሰባል። ሰው ልጅ ያስባል። ግድ ነው እንግዲህ ስንኖር። አእምሮ የሰጠን ለማሰብ አይደለ? አንገታችን ወደዛም ወደዚህም ወደኋላም ወደፊትም እንዲያስብ ነው የተሰጠን፣ እግዚአብሔር የሰጠን ማለት ነው። ይሄን ግዴታ ነው ማሰብ አለብን። ግን ሲሆኑም ግን አንዳንድ ጊዜ ራስ ወዳድነት ይሄ በቃ ዛሬን በልቼ ነገን የራሱ ጉዳይ የሚል ማህበረሰብ፣ አንዳንድ ራስ ወዳድ የሆኑ ሰዎች አሉ እና እነሱ ሰዎች እኔ አንዳንድ ጊዜ ሞትን አያውቁትም። ሞትን ምን እንደሆነ አያውቁትም። አሁን እቺ አሁን እቺን ከላይ በኩል አለች ልጅ የማያቃት የለም። አይደለም እሷ አለች እንግዲህ በጣም ገና ህጻናት ገና በቃሮጣ አልጠገበች ምን አላለች። ግን አሁን እሷ ማረፏን ሰምተናል። እኛም ያው ሶሻል ሚዲያ ላይ ነው መቼም የምንሰማው በሰማነው ልክ አዝነናል። አቤቱ በጣም በቃ ሶሻል ሚዲያ ሙሉ በሙሉ ቲቪ ብትገቡ፣ ዩቱብ ብትገቡ፣ ቴሌግራም ምን ምን ሁሉም ነገር ላይ ብትገቡ ያልተለቀቀችበት ቦታ የለም። ግን አንድ ሳምንት እንኳን አልተቀመጠ፣ በቃ ለሶስት ለአራት ቀን በቃ እስከምትቀበር ድረስ ተናፈሰ ተናፈሰ። ወይኔ እንዴት ይሆናል አቤት አቤት። እኔም አንዳንድ ጊዜ ሰው ሲሞት ሰው እንዴት ያልፋል እላለሁ። ለካ የማይታለፍ ነገር የለም እርግጥ አንድ ጊዜ ይከብዳል። ህይወት በጣም ደስ አትልም ማለት አሁን እዚህ ጋር ራሱ ሻሸመኔ በተፈጠረው ሻሸመኔ ነው አይ ቲንክ በተፈጠረው ነገር መቼም ሰምታችኋል፣ ስንት ማህበረሰብ እንዳለቀ። እንግዲህ መጽናናትን ተመኘው፣ ለአያንቱን ቤተሰብ በሙሉ መጽናናትን እመኛለሁ። እንግዲህ እግዚአብሔር በገነት ያኖራቸው፣ ለእናንተም ደግሞ መጽናናትን ይስጣችሁ። ሙላ ቤተሰብ ነው የምለው ያው እኔ እርግጥ ነገርዮሹ ካለፈ በኋላ ነው ማለት፣ ብዙን ጊዜ እኛ የዛሬን ብቻ ምናይ ሰዎችን በቃ ዛሬን ብቻ አ ነገ ምን እንደሚኖር ስለማናቅ ሁላችንም የዛሬን እንጂ ነገ ምን እንደሚኖር ምን እንደሚፈጠር ምን እንደሚመጣ ስለማናቅ በዛ ነገር ላይ ሁላችንም ትኩረት ባናረግ በቃ እንደማንኛውም ሰው እንኖር። አንጋፋ አንሻማ ራስ ወዳድነት አይብዛ። በቃ ራስ ወዳድ አትሁኑ። ብዙን ጊዜ ይሄ ራስ ወዳድነት ከቤተሰብነትም ያራርቃል። በቃ እኔ ብቻ ሁሉን ነገር እኔ ልወቅ፣ እኔ ልኖር፣ እኔ ላድርግ፣ እኔ እንደዚህ ሊሆን፣ እኔ በዚህ ልግባ፣ እኔ እንደዚህ። ይሄ ነገር ደግሞ እኛ ሁላችንንም ይጎዳናል። እንደዚህ ባንጎዳዳ መጎዳዳት ባይኖር በቃ እኔ አይዶን አንዳንድ ጊዜ ለምን እኛ ብቻ በልተን እንሞት? እኛ ብቻ የሆነ ነገር ሆነን እንኖር የምትሉ ሰዎች እኔ በእውነት አንዳንድ ጊዜ ምን አይነት አእምሮ እንዳላቸው ራሱ ሄለ ብዬ ልል አልችልም። አይዱ ነው እንግዲህ እግዚአብሔር ለሁላችንም መጽናናትን አእምሯችንን ያማረ የተስተካከለ ያርግልን እንጂ ሁሉም ነገር ከባድ ነው። አሁን ባለንበት ሰዓት በቃ ሁሉም ሰው የራሱን ፍላጎት ብቻ ነው እንጂ የሰውን ችግር አይረዳም። የሰውን ነገር እንትን አይልም። በቃ አንድ ነገር ሲመጣ መንፈስ መንፈስ በቃ ይነፍሳል። ወሬ ወሬ ወሬ በመድን ያለው ሰውና ሰውን ማባላት እኔ እፎይ ነኝ። እኔ እፎይ አይደለም ስጀመር ልሆንም አልችልም አችልም አዴ ይ እፎይ ነኝ። እኔ እንደዚህ ነኝ። በቃ አሁን ቺ ቲጅ ራሱ በሞተችው ነገር ላይ በቃ እያላየነውን ነገር አዕምሯችን ፈጥረን ራሳችን ብዙ ነገር እናወራለን፣ እዛውን እናቦካለን፣ እዛውን እንጋግራለን፣ እዛውን ምን ጉር እንደሆነ አላውቅም። በእውነት እኔ አንዳንድ ጊዜ እንደዚህ አይነት ነገሮችን ባናደርግ በቃ ተው። ነገር በእኛ ላይ ምን እንደሚመጣ አናውቅም። ስለዛ ዛሬን እንጂ የነገን ስለማናቅ ለምንድን ነው ሰው ላይ ምን ፈርደው? እቺ ልጅ እንግዲህ የራሷ ብሶት ሊኖራት ይችላል፣ የራሷ ችግር ሊኖር ይችላል። አይ እኛ አናውቅም። ምናልባት እኛ የማናውቀው ብዙ ነገር ይኖራል። የራሷ ችግር ሊሆን ይችላል። ሰው ልጅ እኮ ብዙ ችግር አለው። ሰው ለብሶ እንደዚህ አእምሮ ሽብርቅ ብሎ ስለወጣ አይደለም ቤተሰብ ቤትና ጓዳ የማይሸፍን ብዙ የሚሸፍናቸው ነገሮች አሉ። ሰው የማያቅ እግዚአብሔርና ቤታቸው ብቻ የሚያቅ ብዙ ችግር አለው። ማንም ሰው ላይ እኛ ስለማናቅ ስለማንረዳ ነው እንጂ ይሄ ነው ብለን መናገር ማንችል። ብዙ ችግሮች አሉ። ብዙ በቃ ማለት ይሄ ነው ብዬ መናገር ማችለ። እኔ ራሴ ብዙ ሰው ማወቅ የማይችል እግዚአብሔር ሊያቅ ይችላል። ከእግዚአብሔር ውጪ ማንም ሊያቅ አይችልም። ከዛ ውጪ ማንም አያውቅም፣ ማንም ሊረዳም አይችልም። ስለዛ ሰው ልጅ ብዙ ችግር የራሱ ችግር አለበት የራሱ ለሰው መናገር መወይ በቃ መናገር ማይችል ብዙ ነገር አለ። ስለዛ እች ልጅ በራሷ ችግርም ሊሆን ይችላል፣ በምኑም ሊሆን ይችላል እኛም ማናውቀው ነገር ብዙ አለ። ስለዛ አትፍረድ፣ ይፈረድባል። የዛሬን ፍረድ እንጂ የነገር ምን እንደሚሆን ስለማታቅ ስለማታቂ አትፍረድ። እች ልጅ በምን እንደዚህ እንደሆነች በምን እንደዚህ እንደተፈጠረ በምን ይሄ ችግር እንደመጣ ስለማናቅ፣ እንደዚህ አይነት ነገሮችን በቃ ጭንቅላታችን ውስጥ ባናስገባ፣ እንደዚህ አይነት ነገሮችን መናገር ብናቆም፣ ማለት ይሄ ነገር በቃ ላይሆን ይችላል። እች ልጅ የራሷ ችግር ሊኖርባት ይችላል። ስለዛ ይሄን ችግሯን እኛ ስለማናቅላት፣ እግዚአብሔር ነው የሚያውቀው። ይህን ችግር ግን እንደዚህ አይነት ነገሮችን ባናወራ አንዴ በትራስ ታፍና ነው፣ አንዴ እንደዚህ ሆና ነው። አንዴ ራሷን በራሷ አትወረውርም፣ ችግር የለባትም፣ እንደዚህ አትሆንም። ግማሹ ሚሴጅ ያወጣል። ጓደኞቿ እኔ ምን አንዳንድ ጊዜ ጓደኛ አይኖረኝ ይላል ሳስቦ ሳስቦ። ይሁሉን ታሪክ ማለቴ የውሸት ታሪክ ነው የእውነት ይሁን ይሁኑ ምን ይሁን አላውቅም፣ ብቻ ግን ብቻ የማይወካው ወሬ የለም። ግን ለቤተሰብ አስቡ። አሁን በዚህ መሀል እኛ በርቀት ሆነን ምን ፈርድ ሰዎች ነን፣ ግን እነሱ በቅርቦ ነው የሚያውቁት ጉዳይ ስለሚኖር ለቤተሰብ አስቡ። በቃ እንደዚህ አይነት ነገር ሲመጣ ነገ በእኔ ብላችሁ አስቡ። ለምንድን ነው የሆነ ችግር ሲመጣ የሆነ ነገር ወሬ ስንሰማ ሰውና ሰውን ለማባላት፣ ሰውና ሰውን ለማጣላት ለምንድን ነው የምትሯሯጡት? ምንድን ነው ጥቅሙ? እስቲ ጥቅሙን ብቻ ይሄ ነገር እየጠቅመናል የምትሉ ማለት ጥቅም ካለው እስቲ እኛ የምንሰማው ጥቅም ካለው አንቺ ምንድትጂ ነው ወይ አረን ያለ ይትብስማ እኔ ፈጣሪ የሰጠኝን ኖሮ ነው የምኖረው ሰው የሰጠኝን ህይወት አልኖርም። መቼም ስለዛ እንደዚህ አታድርጉ ፕሊዝ። ባካችሁ ባካችሁ፣ አንዳንድ ጊዜ የሰው ገንዘብ ወዳድ ሰዎች አላችሁ። የሰው ገንዘብ ኃላፊ ጠፊ ነው። ዛሬ ይገኛል፣ ነገ ይጠፋል። ስለዛ ቪው መሰብሰብ አታድርጓት ውድ ቤተሰቦች ባይ ነኝ እና ሰላማችሁ ይብዛልኝ ባይ